ስለዚህ እጅግ በጣም አድርገን እናመሰግነዋለን ስለዚህ ጊዜና ሰዓት የራእይ መጽሐፍን እያየን ነው ዛሬም ስለዚህ ራእይ ምዕራፍ ስምንት ደርሰናል ራእይ ምዕራፍ ስምንት ቁጥር አንድ ጀምረን እያየን ነው ያለ ነው ምዕራፍ ስምንት ላንብብላችሁ እስከ አምስት ድረስ ሰባተኛው ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ። በእግዚአብሔር ፊት የሚቆሙት ሰባቱን መልአክ ታየው፣ ሰባት መልአክ ሰባትም መለከት ተሰጣቸው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑ ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። መልአኩ ጥናውን ይዞ የመሰዊያው እሳት ሞላበት፣ ወደ ምድር ጣለ። ነጎድጓድና ድምፅ መብረቅም መናወጥም ሆነ ይላል። እግዚአብሔር የተባረከ ይሆን። አጭር ጸሎት ጸልየን ወደ ትምህርታችን እንገባለን እግዚአብሔር አባት ሆይ ስለዚህ ጊዜና ሰዓት እጅግ በጣም አድርገን እናመሰግናለን ስለ ሁሉም ነገር ክበር ከፍ በል ተባረክ እነሆ ይህን ጊዜ ይህን ሰዓት አንተ ተጠቀምበት ቃልህን ባርከው የህይወት ውሃ ወንዝ ይለቀቅ የቃል ፍቺ ይብራ ጥበብ ማስተዋል በመንፈሳችን ይብዛል። በነገር ሁሉ የነፍሳችን ሀሳብ ተሽሮ የመንፈስ ሀሳብ እንዲገንን ጸለይ። ክብር ላንተ ይሁን በኢየሱስ ክርስቶስ አሜን። ኦኬ ባለፈው ሳምንት ይሄንኑ ቃል ስንመለከት ነበር፣ በተለይ ይህንን ቃል ስንመለከት ይሄ ቁጥር አንድ ላይ ያለው ቃል ሰባተኛው ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ የሚል ሀሳብ አንስተን ስንናገር ነበረ። ይሄ ሀሳብ ምንድነው? እሱ አንድ ኢንተርቫል ጊዜ ኢንተርቫል ማለት የሽግግር ጊዜ፣ አንድ ነገር አልቆ ወደ አንድ ነገር የመሸጋገሪያ ጊዜ ላይ የተከሰተ ክስተት ነው እና ክስተቱ ተራ ክስተት አይደለም፣ አስደናቂ ክስተት ነው። ምዕራፍ ስድስት ምዕራፍ ሰባት ላይ የሰባቱ ማለት የስድስቱ ማህተም መፈታትና ምዕራፍ ስምንት ቁጥር አንድ ደግሞ የሰባተኛው ማህተም መፈታት መፈጸም ነው የምናየው። ታስታውሱ በሆነ ስምንተኛው ምዕራፍ ቁጥር አንድ የሚነግረን አስገራሚ ነገር አለ። ሰባተኛው ማህተም በፈታ ጊዜ እኩል ሰዓት የሚያህል ዝምታ በሰማይ ሆነ ነው የሚለን። አሁን ይሄ ሰባት በቁጥሩ በቁጥር ደረጃ አንድ፣ ሁለት፣ ሶስት፣ አራት፣ አምስት ብለን የምናውቀው ቁጥር አይደለም። ሰባት የሙሉ ቁጥር ምሳሌ ነው። የፐርፌክሽን ምሳሌ ነው። የሙላት የአንድ ነገር መፈጸም ኮምፕሌት መሆን ቁጥር መሆኑን እናስተውላለን። አንድ፣ ሁለት፣ ሶስት፣ አራት ሲል ተራ ቁጥር አይደለም። ምድራዊ ቁጥር አይደለም። መንፈሳዊ ቁጥር ነው። ፍጥረታዊ ቁጥር አይደለም። ከዚህ የተነሳ ከዚህ የተነሳ አንድ ኮምፕሌት የሆነ ነገር እንደተፈጸመ እናያለን። ምንድን ነው የተፈጸመው? የማህተሞች ምን መሆን መፈታት ማለቅ ነው ማለቅ ነው የምናየው። ስለዚህ በዚህ ማህተም ውስጥ የምንመለከተው ነገር ምንድን ነው? አንደኛው ተፈታ፣ ሁለተኛው ተፈታ፣ ሶስተኛው ተፈታ፣ አራተኛው ተፈታ፣ አምስተኛው ተፈታ፣ ስድስተኛው ተፈታ። በዚህ ሁሉ ውስጥ የሚያስደንቅ ሂደት አይተናል። የጌታችን የኢየሱስ ክርስቶስ የክብር መገለጥ በሕይወታችን ውስጥ እንዴት እንደሆነ ተመልክተናል። ወዴት ሲያደርስ እናያለን ወደ መፈጸም ደረጃ ሲያደርስ እናያለን። በተለይ ሰባተኛው ማተም ከመፈታቱ ይሄ ስድስተኛው ማተም በተፈታ ጊዜ የተነገረ ነገር አለ። ነገሮች ሁሉ ሲጠቃለሉ የታተመው ቁጥር አለ። የታተሙት ቁጥር ማለትም የኢየሱስ ክርስቶስ ባህሪ ማንነት የተጻፈባቸው የታተመባቸው የተቀረጹ በእግዚአብሔር መንግስት አስተሳሰብና ህይወት በክርስቶስ ማንነትና ባህሪ ህይወታቸው ተቀርጾ ያለቁ ማለት ነው እ ከእስራኤል ነገድ መቶ አርባ አራት ሺህ ምን ሆኖ አለ ታተሙ አለ አይደል? ይሄ ምንድነው? ታተመ ማለት እኮ አንድ ነገር ተጽፎ አለቀ። እግዚአብሔር ባህሪ የክርስቶስን ባህሪ ቀርጾ በሰው ዘር ላይ በእግዚአብሔር ልጆች ህይወት ውስጥ ተጽፎ አለቀ ማለት ነው። የክርስቶስን ፍጽምና የክርስቶስን ሙላት ምን አረግን ማለት ነው፣ አገኘ ማለት ነው። ያ ህዝብ መቶ አርባ አራት ሺህ በእግዚአብሔር የተቆጠረ 144,000 ግን በመንግስቱ በእግዚአብሔር ባህሪ ሙላት ውስጥ ያለ ህዝብ ብሎ ምዕራፍ ስድስት መጨረሻ ላይ የዚህ መፈጸም እንመለከታለን። ከዛ በኋላ ነው ወደ ምዕራፍ ስምንት ስንገባ ሰባተኛው ማኅተም ምን ሆነ ይላል በተፈታ ጊዜ ብሎ የሚነግረን እኩል ሰዓት ያህል ምን ሆነ በሰማይ ዝምታ ሆነ ይለናል። ይሄ ዝምታ፣ ይሄ ጸጥታ፣ ያውም በሰማይ ውስጥ ምንድን ነው ስንል፣ ቃላት አይደለም፣ ንግግር አይደለም። ዝምታ ሆነ። ቃላት ሳይሆን መሆን ነው የሆነው፣ መደረግ ነው የሆነው። ዝምታው በህይወት ምንሆኗል ተተግብሯል ማለት ነው። ባለፈው ሰዓት አንስቸዋለሁ ባለፈው ሳምንት ይህንን ሀሳብ በትክክል የሚያስቀምጥልን ንጉሥ ዳዊት ነው በመዝሙር ምዕራፍ 24 ትናንስቻለሁ ምዕራፍ 47 ተነስቷል በዛ የክብር ንጉሥ ማን ነው እ የጭፍሮች አምላክ እግዚአብሔር ነው እሱ የክብር ንጉሥ ነው ይላል ብዙ ነገር ነው የሚናገረው እና ይሄን ይህን ብሎ ይሄ ነው እሱ ነው ብሎ ዝም ይላል በሌላ ቦታ ላይ ሃሌሉያ አሜን ይባላል፣ መጨረሻ ላይ። እዚህ ስፍራ አሁን የጠራውበት ስፍራ ላይ ግን ሴላ ብሎ ነው የሚያቆሙ። ሴላ የሚለው የህብራይስጡ ቃል ምንድን ነው ትርጉሙ? በእንግሊዝኛ ፖዝ ማይ ወይም ሆልድ ይሉታል። ምን ማለት ነው? አንድ ነገር እ አንድ ነገር ታይቶ ታይቶ ታይቶ ቆም አለ ማለት ነው። እንቅስቃሴ ቆመ ማለት ነው። አሁን ዮሐንስ ይህንን እያየ ነው። በሰማይ ነው። ምን የሆነው ጸጥታ የሆነው ነው። ምን ሆነ? እነዛ እንቅስቃሴዎች የራዕዩ መፈራረቅ መታየት እግዚአብሔር እያሳየ ያለው ራእይ ምን አረገው? ፖዝ አረገው። ፖዝ ማለት አሁን ለምሳሌ ማንኛውም ቲቪ ስናይ ከፍተን ፖዝ አድርገው አቁመው ማለት ነው። ከዛ ምን ይላል? ይቀጥላል ማለት ነው። ስለዚህ ምንድን ነው መንፈሳዊ ትርጉሙ ብለን ስናይ አንድ አስገራሚ ነገር በሰማይ ተፈጸመ፣ አለቀ። መጀመሪያ እንዳልኳቸው መቶ አርባ አራት ሺህ ታተመው ምን ሆኑ አለቁ። የእግዚአብሔር ልጅ የኢየሱስ ክርስቶስ መልክና ምስል በመቶ አርባ አራት ሺህ በእግዚአብሔር ልጆች ተጽፎ ምን ሆነ፣ ወይም ታተሞ ምን ሆነ አለቀ። ኮምፕሊት ሆነ። ይሄ በጣም የሚያስደንቅ ነገር ነው። የልጆች ምን መሆን ኮምፕሌት መሆን። ልክ ኮምፕሌት ከሆነ በኋላ እግዚአብሔር ምን አድረገ? ፖዝ አድረገ ቆም አለ ስለዚህ እኛ ይህንን ነገር የምናየው ምንድን ነው አንድ አንድ አስደናቂ ነገር ምድራዊ ነገር ሊሆን ይችላል አስደናቂ ነገር ስናይ ቃላት ያጥረናል መናገር አንችልም ግን ጸጥ ብለን እናያለን ዝም እንላለን የምናየው ነገር ግርምት ሲፈጥ ስለሚፈጥር ማለት ነው አድናቆት ስለሚፈጥር። ስለዚህ በሰማይ ያለው ያ የእግዚአብሔር ሰራዊት ሁሉ ምን አለ? ጸጥ አለ። ግርምት ድንቅ የሚል የሰው ሕይወት በዚህ አድናቆትና ግርምት ውስጥ ስለገባ ጸጥ አለ። እንግዲህ ይህንን ነው የሚያመለክተው በሰማይ እኩል ሰዓት ጸጥታ ሆነ የሚለው አንድ ሰው ምን ይላል? እኔ እንግዲህ በእግዚአብሔር ፊት ነገሮችን ስመለከት ይሄንን ነው ያየሁት፣ ወይም በሌላ ቋንቋ እግዚአብሔር ያሳየኝ እውነት ይሄ ነው ይለናል። በእርግጥ ብዙዎች ይህንን ነገር አንስተው ብዙ ነገር ሊያወሩ ይችላሉ፣ ብዙ ነገር ሊተረጉሙ ይችላሉ። በእግዚአብሔር መንግሥት እሳቤ ግን በእግዚአብሔር ልጆች ሕይወት አንጻር ግን የእግዚአብሔር ልጅነት ኮምፕሌት ሆነ፣ እግዚአብሔር ይመስገን አለቀ። ይሄ ይሄ ግርምት የሚፈጥር ሕይወት ነው የታየውና ፖዝ ቆም አለ ጸጥ አለ ከዛ ምን ይላል እንድፊት ጊዜ እንዳወራሁት የሚቀጥል ነገር አለ ስለዚህ ቀጥሎ ምንድን ነው የሚለው ቀጥሎ ምንድን ነው የሚለው በእግዚአብሔር ፊት የሚቆሙትን ሰባቱን መላእክት ምን አረኩ አለ አየው ሰባተኛው ማህተም ምን ሲሆን ሲፈታ ፖዝ ከሆነ በኋላ ዝምታ ከሆነ በኋላ የሚቀጥለው ትዕይንት ደግሞ ምን ሆነ ጀመረ ማለት ነው ይሄ ደግሞ አዲስ ትዕይንት ነው። አዲስ እንቅስቃሴ ነው። በሰማይ ውስጥ የምናየው የት ነው? ያው አሁንም በሶስተኛው ሰማይ ውስጥ ነው ይሄ የሚታየው። ሰባት መላእክት ታየው። ሰባት መለከት ተሰጣቸው። ሰባቱን መለከት በእግዚአብሔር ፊት የሚቆሙት ሰባት መላእክት ታየው። ሰባት መለከት ተሰጣቸው። ሌላም መልአክ የወርቅ ጥና ይዞ በመሰዊያው አጠገብ ቆመ፤ በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ምን ሆነ? ወጣ ይለናል። መልአኩም ጥናውን ይዞ የመሰዊያውን እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድ ድምፅ፣ መብረቅ፣ መናወጥ ሆነ ብሎ ይናገራል። ይሄ ሰፊ ሀሳብ ግን ምንድን ነው የሚነግረን፣ ካልን ባለፈው ለመነካካት ሞክር ያለው፣ ግን የምናየው በሶስተኛው ሰፈር ውስጥ ያለ የጸሎት ስርዓት ነው የምናየው። የሶስተኛውን ህይወት፣ የክርስቶስን ህይወት የጸሎት ምግባር ነው የሚያመለክተን እንጂ ሌላ ነገር አለመሆኑን እንረዳለን። እና አንደኛው እዚህ በእግዚአብሔር ፊት የሚቆሙ ሰባት መልአክ ካለ በኋላ ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ ይላል። እና መሰዊያ ምን አይነት ነው ከተባለ በወርቅ የተለበጠ የግራር እንጨት እንጨት ሆኖ ግን በወርቅ የተለበጠ ነው። ይህ ደግሞ ምንድን ነው? ይህ ደግሞ ምንድን ነው? የአዲሱ ሰው ህይወት ምሳሌ ነው። የክርስቶስ ስብዕና የሆነው የሰውነቱ ምሳሌ ነው። በወርቅ የተለበጠ ነው። በመለኮት በጸጋ ህይወት በመንግስት ህይወት የተለበጠ ማንነት ነው። ይሄ ነው መሰዊያው። አገልግሎቱ ምንድን ነው? እጣሉ እዚህ ጋ እንግዲህ የሚገርማችሁ መልአክ ይታያል። የወርቅ ጥና አለ፣ መሰዊያ አለ በለቅዱሳን የሚሆን ጸሎት አለ። እንደገና ዙፋኑ አለ። ሌላ ነጎድጓድ ድምፅ፣ መብረቅ፣ መናወጥ አለ። እነዚህ ሁሉ ነገሮች በጸሎት የተገኙ ወይም የጸሎትን ስርዓትን የያዙ ነገሮች እንደሆኑ ነው የምንመለከተው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያ አጠገብ ቆመ፤ በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨመር ብዙ ዕጣን ተሰጠው ይላል። እንግዲህ አይኖቻችንን የልቦን አይኖቻችንን እግዚአብሔር ይክፈት ያብራው። ይህ ነገር መሰዊያው ማን ነው ብያለው የአዲሱ ሰው ባህሪ ነው ብያለሁ። መልአኩስ ማን ነው ስንል የሆነ ተራ መልአክ እዚህ ሰፈር ውስጥ ሊገኝ ፈጽሞ አይችልም። ሊቀ ካህኑን ነው የምናየው። ሊቀ ካህኑ ማን ነው ካለ ክርስቶስ ነው እና የክርስቶስን እንቅስቃሴ ነው የምንመለከተው። የሆነ አይነት ተራ መልአክ እዚህ ጋር ቆመ ማለት አንችልም። ስለዚህ ክርስቶስን እናያለን ክርስቶስ ማለት ምንድን ነው ካልን አሁንም የእግዚአብሔር ልጆችን ነው የሚያመለክተ በአንድ አካል ብዙ ብልቶችን ነው እንጂ የሆነ እዛጋ እዛጋ የሆነ አካል ስጋ የሆነ ሰው ማየት አንችልም እንደገና ሌላውስ ምንድን ነው ይሄ ዕጣኑስ ብዙ ዕጣን ምን አረገው ይላል ተሰጠው ነው የሚል ይሄ ብዙ ዕጣን ሲል እያንዳንዱ ዕጣን የክርስቶስ ብልት እንደሆነ እናስተውላለን። ዕጣኑ ቅዱሳኖች ናቸው። ዕጣን ተሰጠው። ከዛ ምን ሆነ? በቅድ በወርቅ መሰዊያ ላይ ለቅዱሳኑ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጋራ ከመላእክ በእግዚአብሔር ፊት ምን ሆነ ይላል ወጣ። መልአኩም ጥናውን ይዞ የመሰዊያ እሳት ምን አረገበት ሞላበት ይላል እሳቱ ማን ነው ካልከኝ ማን ነው ካለ እግዚአብሔር ነው እግዚአብሔር የሚባላ ምንድን ነው እሳት ነው ተብሏል እና ልብ በሉ እሳቱ ምንድን ነው እጣኑ ላይ ምን ተጨመረ እሳት ሳይነካው ምን አይልም አይጨስም ስለዚህ እዚህ ጋር እዚህ ጋር በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ እነማን ናቸው የእግዚአብሔር ልጆች ናቸው እንግዲህ መንፈስ መንፈስን ሲመራው ነው የምናየው መንፈስ ከመንፈስ ጋር ምን ሲሆን ነው ሲግባባ ነው የምንመለከተው ስለዚህ ዕጣኑ ማንነታችን ነው እሳቱ ራሱ እግዚአብሔር ነው እግዚአብሔር በእኛ ሲመጣ መጨሳችን ዕጣኑ ወዴት አረገ ነው የሚላል። ከመልአኩ ጋር በእግዚአብሔር ፊት ምን ሆነ ይላል፣ ወጣ ይላል። ታስታውሳላችሁ፣ ማኑሄ የሚባል ሰው ማኑሄ ማለት የሳምሶን አባት በሰርክ ሰዓት ጊዜ ምን ያደርግ ነበረ? ለእግዚአብሔር መስዋዕትን ያቀርብ ነበር አይደል እና አስቀድሞ ለሚስቱ ታየ። ከዛ በኋላ ደግሞ ለማን ታየ መታ ለባሏ ነገረችው አንድ ሰው አየው እንዲ እንዲ እንዲ እንዲ አለ አለች እሱ ደግሞ መልሶ ምን አረገ ሰውየው አየው እንዲታየው ምን አረገ ጸለየ በርግጥ ጸለየዋል ከዚ ያ ሰው የታየው አስቀድሞ የታየው መልአክ ታየውና ለሴቲቱ ያለውን ነገር ደግሞ ለሱ ምን አረገ ሰጠ ወንድ ልጅ እንደሚወልዱ ጸጉሩ ምላጭ እንዳይነካው ናዝራዊ እንደሚሆን ስለ ሳምሶኑ ትንቢት የሚናገረው እና እሱን አደል የፈለጉት አሁን ልክ መልእክቱን ነግሮ ከጨረሰ በኋላ መስዋዕት ነበረ በመሰዊያው ውስጥ ሆኖ ወደ ሰማይ ምን አረገ ይላ አረገ ብሎ ይናገራል እና ያንን ነገር አስታውሳለሁ። በመሰዊያ ውስጥ መልአኩ ምን ሆነ በእሳት ወደ ሰማይ ሲወጣ ወይም ሲያርግ እናያለን። አንድ ቦታ ላይ ደግሞ ስለ ክርስቶስ ምን ይላል? እናንተን የማዓዛ ሽታ እንድትሆኑ ለክርስቶስ ብሎ ይናገራል። የማዓዛ ሽታ የሆነን ይሆን እግዚአብሔር ደስ ብሎት ምንም ያደርገው የሚያሸተው ወደ ጣኑ ልመለስ። እንደዚህ ካወራኋቸው ዕጣኑ ታስታውስ እንደሆነ በዘጸአት ውስጥ ባለፈው ሳምንት ለማንሳት ሞክሬ ያለው ጣፋጭ ዕጣን ታደርጋለህ ብሎ ይነግረዋል። ቅድስተ ቅዱሳን ውስጥ ምን የሚለው የሚጨሰው ዕጣን እና ያንን ጣፋጭ እዛ እንዲ እንዲ ብሎ ምን ያደርገዋል? ንጹሕ ዕጣን እና ጣፋጭ ዕጣን ታዘጋጃለ። ከዛ እሱ ይጨሳል። ያ ዕጣን ሲጨስ እንደተነጋገርን ባለፈው የሶስተኛው ክፍል ዝግ ነው ዝግ ነው። በመጋረጃ የተዘጋ ነው። በር የለውም። ምክንያቱም እዛ ቦታ ማና አለ ተብሏል። እግዚአብሔር በእንትኖ አለ፣ በዙፋኑም አለ፣ በመሰዊያ ውስጥም አለ። ስለዚህ ያ ጭስ ያንን ቤት ምን ያደርገው ነበረ? ይሞላው ነበር። እና ያ ካህን ያን ጣፋጭ ሽታ ምን ያደርግ ነበር? ሊቀ ካህን ብቻ የሚገባው እሱ ክርስቶስ ነው። እሱ በእግዚአብሔር ፋንታ ነው። ምንድነው ይሄ በእግዚአብሔር ፊት ደስ የሚያሰኘው ነገር? ይህ ነው ይና ይላል። ማ ማ ጢሞቴዎስ ላይ ሐዋርያው ጳውሎስ ለጢሞቴዎስ ምክር ሲመክር፣ ምዕራፍ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታት ሁሉ፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነውና ይላል። እንግዲህ እግዚአብሔር ደስ ብሎት የሚያሸተው የሚወስደው ያ የዕጣን ሽጣ ይሄ ነው ማለት ነው። ሰዎች ሁሉ ሊድኑ እውነቱን ሁሉ ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር በመድኃኒታቸው ፊት ይላል። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ ይላል። ሊደርሱ የሚችሉት በምንድን ነው ይላል? ከላይ አስቀምጦታል። መንገዱ ምንድን ነው ጸሎ ጸሎት እንዲጸለይ እመክራለሁ ነው የሚለው። ለማ እግዚአብሔርን በመምሰል በጭምትነቱ ጸጥ ሁሉ ዝግ ብለን ይሄ የእግዚአብሔርን የሚመስል ማንነት ነው የሚያመጣልን። ራሱን እግዚአብሔር የሚመስል መልክ ነው የሚያመጣልን። አስቀድሞ እግዚአብሔርን መምሰል በጭምትነት ጸጥ ዘግ ብለን እንድን ነው ልክ በዚህ ህይወት ውስጥ የሚኖሩ ሰዎች የሚያደርጉት ልመና ፓወርፉል ልመና ነው። ሀይለ ሙሉ ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታት ሁሉ ስለ መኳኑንት ሁሉ እንዲደረጉ ከሁሉ በፊት ምን አረጋለሁ አለ እመክራለሁ ይላል። ያዕቆብ አንድ ነገር ይናገራል። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። የጻድቅ ሰው ጸሎት ታላቅ ስራን ይሰራል ነው የሚለን። ከዛ ማንን ያመጣል? ኤልያስ እንደኛ ሰው ነበረ አይደል? ሰማያትን ዘጋ አይደል? ሶስት ወር ምን ሆነ? ዝናብ አልዘነበ። ከዛ ምን አረገ? ሰማያትን ደግሞ ምን አረገ? ከፈተ ይለናል እንግዲህ ብርቱ ጸሎቶች ናቸው የብርቱ ጸሎት ምሳሌ ነው ዕጣኑ በዛ መሰዊያ ላይ በዕጣን ማጨሻው በጥናው ተቀምጦ እሳት ወርዶበት ወደ እግዚአብሔር ምን የሚለው የሚጨሰው ለቅዱሳን ጸሎት አደ ለዕጣኑ ምን አደረገው ጨምረው ነው የሚለው ስለዚህ የቅዱሳን ጸሎት ምን መሆን አለበት ነው ዛሬ እናንተ ልናየው የሚገባን እውነት በዚህ በራዕይ ምዕራፍ ስምንት ከቁጥር ሁለት እስከ አምስት ባለው ላይ የህይወታችን የጸሎት መንገድ ምን አይነት መሆን አለበት እንዲህ መሆን አለበት ነው የሚለን በራዕይና በመገለጥ የተሰጠ ምኑ መልእክቱ ዮሐንስ ያየው ይሄንን ነው እንግዲህ በመጨረሻው ዘመን በእግዚአብሔር ልጆች ህይወት ውስጥ በእግዚአብሔር ልጆች ህይወት ውስጥ የሚገለጠው የጸሎት አይነት ይሄ ነው። ወደ ምድር ሲወርድ ምን ምንድን የሚያመጣው ተጽዕኖ ምን ሆነ ይላል። መብረቅ አይደለም ነጎድጓድ አይደል? የምድር መናወጥን ምን ያደርጋል? ያመጣል። ምኑ ጸሎቱ እንግዲህ አሁን እንግዲህ ምንድነው መብረቅ ነጎድጓድ፣ የምድር መናወጥ ስን ለውጫዊ ሰው የሚያስደነግጥ የሚያስፈራ መቅሰፍት የሚወርድ ይመስላል አይደል? ኔቨር አይደለም፣ አይደለም። መብረቅ ላይትኒንግ ነው አይደለም፣ ብርሃን ነው የሚበራው አይደል? የእግዚአብሔር እውነትን መግለጥ ነው። ይህ ነው የእግዚአብሔር እውነት ሲገለጥ በሰውነት ላይ በሰው ላይ በምድር ላይ ማለት ነው። ከዛ በኋላ ያለ አገልግሎት ነው። በእግዚአብሔር ልጆች የሚፈጸም ታላቅ አገልግሎትን ነው የሚያመለክተን። የእግዚአብሔር ልጆች ምን ሲያደርጉ? ሲጸልዩ። እንዴት እንደ እግዚአብሔር ፈቃድ ልክ የእግዚአብሔር አፍ ሆነው ምን ሲያደርጉ? ሲጸልዩ ማለት ነው። ልክ ኤልያስ እንደጸለየው እዚህ ክርስቶስ ምን አደረገ? በምድር ላይ የክርስቶስ ጸሎት ነው። ባይዘዌ ይሄ በመቅደሱ ውስጥ ያለው የዕጣኑ ስርዓት የክርስቶስ ኢየሱስ ህይወት ጸሎት ነው የምንመለከተው። አንድ ጊዜ መቶ አለቃ ጌታ ኢየሱስ ክርስቶስ እያስተማረ ነው እየፈወሰው ነውና፣ እና መጣና፣ ሮማዊ መቶ አለቃ ነው፣ እና ባሪያዬ በቤት ታሟዋል፣ እና እባከ ምን አድርገው ይለዋል፣ ፈውሰው ይለዋል። ክርስቶስ ወደ ቤቱ ለመሄድ ምን አረገ? ስንቀሳቀስ፣ ኖ ኖ ኖ፣ ከዚህ ጋር ቆመ። ምን አርጋለው? ቃል ተናገር። ብላቴናዬ ምን ይሆናል አለ? ይፈወሳል። ምክንያቱም አለና ማብራራት ጀመረ። እኔ ከስሬ ወታደሮች አሉ፣ መቶ አለቃ ነኝ። አንዱን ወታደር ና ስለው ይመጣል፣ ሂድ ስለው ይሄዳል አለ። ስለዚህ አንተ ደግሞ ምንድን አለው? የሰማይና የምድር ምንድን ገዢ ነህ፣ ባለስልጣን ነህ የምትናገረው ነገር ሁሉ ይሆናል ነው። ስለዚህ ቃል ብቻ ምን በል ተናገር። የማይታዘዝ ነገር ነው የኢየሱስ ክርስቶስ ቃል። የማ ቃል ነው የእግዚአብሔር ቃል ነው። ክርስቶስ ምንድን ነው ያለው ስለዚህ ጉዳይ ሲያወር እኔ ከአባቴ እንዳየው አደርጋለሁ ነው፣ እንደሰማው አደርጋለሁ ነው ያለው። ስለዚህ ክርስቶስ በአብ ነው አብ በክርስቶስ ነውና የሚደረገው ነገር ሁሉ በእግዚአብሔር የሚደረግ ስራ ነው ማለት ነው። የእግዚአብሔር ልጆች ኮምፕሊት ሆነዋል ተናግር ያለው ድለጋ ግን 144 ሺህ ታይተዋል። ከዚህ በኋላ ያላቸው ላይፍ ምን አይነት ላይፍ ነው? ፍጹምነት ላይፍ ነው። ከእግዚአብሔር ጋር የተዋሃደ ላይፍ ነው። እኔ ጣኑ መጨስ እዚህ ጋር ያለው ስርዓት ፍጹም የሆነ በወርቅ ዕቃ ብቻ እና በዕጣኑና በእሳቱ የሚካሄዱ ስርዓት ነው እያየን ያለን። እንግዲህ ሁል የሚሉት ነገር ሁሉ ምን ሊሆን ነው ማለት ነው። በምድር ላይ ሊፈጽም የእግዚአብሔር ልጆች በተገለጡ ጊዜ በምድሪቱ ላይ ምን አይነት ነገር ሊሆን እንደሆነ እያሰብን የሚያስደንቅ ነገር ሊሆን ነው አላፋት አላፋት የሆኑ የእግዚአብሔር ልጆች ምን ይሆናሉ? ይገለጣሉና ይታያሉና። እግዚአብሔር ይመስገን። ይህንም ታላቅ ትዕይንት ምን ሊያደርገን ነው? እግዚአብሔር ሊያሳየን ነው ማለት ነው። እግዚአብሔር ይመስገን። እንግዲህ ለዛሬ በዚሁ ይበቃል።